እንኳን ለዳግሚያ ተንሳኤ በዓል በሰራም አደረሳችሁ። በዓሉ የሰላም የጤና የፍቅር ይሁንልን። እንግዲህ ዛሬ ዳግሚያ ተንሳይ ነው። ሁላችሁም በያላችሁበት መድካም በዓል መድካማ ምትባል ያው ታውቃላችሁ። የኛ በዓል ከፋሲካ ጀምሮ እስከ ዳግሚያ ተንሳይ ድረስ ነው። ስለዚህ ያው ዛሬ ቤት ነኝ። እቤት የምንደመሆኑ አንጻር አንዳንድ ነገሮች አዘጋጅቼ ፋብልጭ ብዬ ቤተሰብ ጋርም ስልክ ደውላለው ምናምን ቁጭ ብዬ ተዘጋጅቼ እነሱን እያወራው፣ ምን አዘጋጅተሻል ልጄ ለበዓል ሲሉኝ ይሄን ይሄን እላቸዋለሁ ማለት ነው። እና እስኪ አብረን እንስራ ምግብ። ከዛም ሱፐርማርኬት ሄድኩና የሚያስፈልጉኝን ነገሮች ገዛዝቼ መጣሁኝ። ከመጣው በኋላ ዛሬ ለአዘጋጅ ልሰራ የፈለኩት ደግሞ ምን ነበረ? የብርቱካን ኬክ። የብርቱካን ኬክ በጣም ነው የምወደው። ብዙ ጊዜ ብርቱካን ኬክ ስጋግር ውጭ ምናምን፣ አሁን የተገዛ ነገር የኬክ ነገር አልወድም። ለምን? እንቁላል በብዛት እኔ ብዙ አልወድም። እንቁላል ነክ ነገሮች በጣም ነው የምጠላው። እንቁላል፣ ዶሮ ብዙም አይደለሁኝም። ያው እዚህ ዶሮ ያበሻ ደሮ ስሰራ አርበረዛ ደግሞ እንጂ ይሄ እንቁላል ጠብሶ መብላት ምናምን ብዙም አይመቸኝም። ግን ከብርቱካኑ ኬክ ደግሞ እንቁላል ሲገባ ነው ደስ የሚለው በማለት ይፈፍት ይላል ኬኩ ደስ ይላል። ግን እኔ ሰገማድ ፈልገው ለራሴ ብቻ ስለሆነ የሚፈል የሚያስፈልገኝን ያህል ብርቱካን ጨመኩኝና ከዛ ያው በኩባያ ያደረኩኝ ከዛም በኋላ በጣም ቆይቻለሁ፣ የብርቱካን ኬክ ከጋገርኩኝ። ነገር ግን የሚገርማችሁ ነገር ስኳር መጀመሪያ ከዛ በስኳሩን በኦሬንጅ ማሟሟት ነበረብኝ። ያው ኦሬንጁም ደግሞ ቀዝቃዛ ስለሆነ ላያሟሟውም ይችላል ብቻ፣ እንደኔ አሰራር እንደኔ ሞያ እንደ ራሴ አድርጌ ሰርቸዋለሁኝ ማለት ነው። ከዛም ዘይት ጨመርኩ። ዘይት የጨመርኩት የወይራ ዘይት ነው። ኖርማል ዘይት የለኝም ቤት ውስጥ ቤኪንግ ፓውደር ከዛ ደግሞ የሚበቃኝን ያህል፣ ከዛ ደግሞ ቫኔላ እዚ ጋር ቅርብ ያለሁኝ ቫኔላ በጣም ነው የምወደው። ያው እናንተ ከኔ የተሻለ ትሰራላችሁ። ይሄ የራሴ ዝግጅት የባግ ዝግጅት የራሴ ሞያ የሙላለም ሞያ፣ ሙላለም እንደ ቤቷ ወይም ደግሞ እንደ ሞያዋ ነው የሰራው። ስለዚህ ይህን አሰራር ላትወዱት ትችላላችሁ። እናም ውዶችዬ፣ የረሳሁት ነገር ለቻናል አዲስ ከሆናችሁ ደግሞ ሰብስክራይብ፣ ላይክ በማድረግ አበረታቱኝ። እንዲሁም ደግሞ የማታውቁ ካላችሁ በዚህ ቻናል የራሴን ሀሳብ የራሴን ስራዎች ነው ሼር የማደርገው። ቪዲዮ መቅረጥ ቪዲዮ መስራት በጣም ነው የምወደው ሰው እንግዲህ እንዳያችሁት በደንብ ቀላቅየዋለው። ከዚህ ውስጥ አሁን እንቁላል ቢገባበት በጣም አሪፍ ነው፣ ሞር ቆንጆ ይሆናል። ግን እኔ ያው እንደ ራሴ ነው እንዳልኳችሁ ብዙም አልወድም፣ ብርቱካን ነገር አልወድም። እዚ ጊዜ ዘይት በነገራችን ላይ ትንሽ ነበር ማድረግ የነበረብኝ፣ አብዝቼዋለሁ። ከዛም እንደዚህ ካዳረስኩት በኋላ ሊጡ ትንሽ ነው፣ ግን መጋገሪያው ትልቅ ነው። ያው ሰለለለይ ነውን መጋገሪያ። ስለዚህ ውዶችዬ እንደምታዩት እዚህ ጋር ቁጭ አደረግኩት ማለት ነው። ማለቴ ዶቄት አድርጊበታለሁ። ዶቄት ስታደርጉ ሞር ቆንጆ ነው። አይይዝም ኬኩ አይይዝም ማለት ነው። ከዛም ደግሞ ኬኬን ኦቭን ውስጥ ከከተትኩ በኋላ ታውቃላችሁ አንድ ብቻዬን ነኝ። ግን ለአንድ ብቻችሁ እራሱ ምግብ ለመስራት በጣም ብዙ ነገር ነው የሚያስፈልጋችሁ። በተለይ እንጀራ ለመጋገር ምናምን ያበሻ ነገር። በእርግጥ እኔ በየቀኑ አልሰራም ያበሻ ነገር ግን እሰራለሁ። እንጀራ አጋግራለሁ አስቀምጣለሁ ፍሪጅ ውስጥ፣ ወጥም ካለ አስቀምጣለሁ። ስራ ምናምን ሲሆን ቀላል ነው። አስ ጊዜ አልሰራም፣ ግን በብዛት አሁን በዓል ሲሆን ስትሰሩት፣ የኛ ስራ በጣም ይበዛል እና እዚህ ጋር እንደምታዩት እንጀራ አልወጣ ብሎኛል፣ እንጀራ እምቢ ብሎኛል። ግን አሁን ሙቀት እየመጣ ሲሆን፣ ሙቀት ሲሆን ደግሞ እንጀራ በጣም ያምርልኛል ማለት ነው፣ ይወጣልኛል እንጀራ ማለት ነው። ስለዚህ እንደምታዩ እንግዲህ እንጀራዬን እየጋገርኩኝ እገኛለው ከዛም ኦቭን ውስጥ ኬኬን ረስቼው ነበር። ሰርከተው ማለት ኦቭኑ ከፍቸው ነበረ። ከዛ ሲግልልኝ የሚበቃኝን ያህል ደቂቃ አድርጌ ኦቭን ውስጥ ከተትኩት ማለት ነው። ከዛም ደግሞ እዚህ ጋር እንጀራን እየጋገርኩ ነው። ባለሙያ ሴት ትላላችሁ። እናም ያው ምግብ መስራት በጣም ነው የምወደው። የሚገርሟችሁ ነገር ምግብ መስራት በጣም ሆቤ ነው። ባሌ ታድሯል ብዙዎቻችሁ ኮሜንት ላይ ምንድን ነው አንዷ ና ተቀደም ባሌ ባሌ አትበይ ስትለኝ፣ ያው እንግዲህ ባል ባግ ነው ሊባል የሚችለው መቸም አባቴ ወንድም ያልለው ባል ባግ ነው፣ ሚስት ሚስት ናት። ስለዚህ ባሌ ታድሯል። ለባሌ እንግዲህ ምግብ እየሰራሁ አበለዋለሁ ማለት ነው። ያ እሱም ያግዘኛል፣ እኔ እንደዚህ እንጀራ ስጋግር እሱም ቡና ያፈላል ብዬ አስባለሁኝ። እንግዲህ እና ውዶችዬ ባረሙያ ሴትላላችሁ ከዛም እንዲጤን እንግዲህ ሊጤ ይሄ ሶስት ቀን ነው ካቦካሁት። ግን ቢሆንም ያኔ ያህል እንጀራው እንደፈለግኩት አልሆነልኝም፣ ምንም ማድረግ አልቻልኩኝም። ግን ጋግቤዋለሁ፣ ላፍ ላፍ ላፍ ላፍ አድርጌዋለሁኝ። በነገራችን ላይ አንዳንድ ጊዜ የሰው ልጅ በተለይ እራሳችሁ ካልበላችሁ ራሳችሁን ለራሳችሁ ጊዜ ካልሰጣችሁ የግድ ውጭ ወጥቶ መብራት አይጠበቅባችሁም። እኔ ያው ውጭ ወጥቼ ከምበላ ቤት ሰርቼ የምበላ ይሻለኛል። ያው እንጀራ ማውጫ ሰፌድ የለኝም እና ቤት ውስጥ ሰርቶ በተለይ ደግሞ ሰው ቢመጣ እንግዳ ምናምን ቢመጣልኝ በጣም ደስ የሚለኝ እንደዚህ፣ ሰርቼ ምናምን ብቻዬን ያው በላለው ጠጣለው። ግን ይደብረኛል ትላላችሁ። ጎረቤት እፈልጋለሁ ወደፊት የእኔ ጎረቤቶች ቤቶች በጣም ታድረው ትላላችሁ። ከዛም እንደዚህ እንግዲህ እንጀራዬን ከጋገርኩኝ ከጨረስኩኝ በኋላ ከዛ እንጀራዬን ጨርሻለሁኝ ኬኩም ወጥቷል እንጀራውም ተጋግዋል እንደምታዩት ኬኩ ውስጡ ፍፍት አላለም ለምን እንቁላል ሰለለለው እና እንጀራይም ሊሄንን ይመስሏል ከዛም ደግሞ ወጥ ሰርቼ ነበረ ወጥ የሰራወት ምን እንዳማሬት አቃላችሁ እየተፈጨ ስጋ በጣም ነው የምወደው እንደ ምንቸት ሀብሽ ተሰርቶ ማለት ነው ከዛም እንደዚህ አቀራርቤ ምግቡን ትናንት ነው የሰራሁት። እና ከዛ ደግሞ እንግዲህ ያው እኔ ብዙ ጊዜ ነጣነት ምናምን የሚሰማኝ እንደፈለኩኝ በቃ ታውቃላችሁ፣ ምኝታ ቤቴን በጣም ነው የምወዳት። ሰፊ ናት። ምኝታ ቤቴ ነው ቡናና ቀራርቤ ምናምን እዛችሁ ጠጣለው። እረፍትም ካስፈለገኝ አድጋዬ ቅርብ ስለሆነች እዛችሁ ትኝትላለሁ ማለት ነው። ስለዚህ እንግዲህ ይህን እንደዚህ እንደ በዚህ መልኩ ዳግሜያ ተንሳይን እያከበርኩ እገኛለሁ። የዛሬ ሳምንት ጓደኛዬ ቤት ነበረኩኝ ፋሲካን። ዛሬ ደግሞ እቤቴ እንደምታዩት ኬኩ በጣም ነው የሚያምረው፣ ነገር ግን ይሄ እንቁላል እንዳለው አልሆነም። እንግዲህ እስቲ እንቁላልን የሚተካ ነገር ንገሩኝ። ወተትን ቢጨመርልበል አይድ ነው ብዙም አላቅም ስለዚህ አብሬያችሁ እንደዚህ ሁኜ ፓብልጭ ብዬ ዛሬ እናንተ ጋር ከዛ እዚህ ጋር ደግሞ ምሳዬን አቀረብኩኝ ማለት ነው። ግዴታ መብላት አለብኝ። ቡና ከመጠጣቴ በፊት ቁርስ አልበላሁኝም። ስኒዎች የተደረደሩዋል እንደምታዩ ታውቃላችሁ። በቃ ደስ ነው የሚለበት። ግን እንደዚህ አቀራርቤ ምናምን ምን እንደሚሰማኝ ታውቃላችሁ? ምን አለ እንደው የሆነ ቤተሰብ ከጎኔ ቢሆን እላለሁኝ እና ውዶችዬ ያው የስደት ኑሮ ግማሽ ደስታ ግማሽ ደግሞ መከፋት ነው። እና ግን ሁሉም ነገር ደግሞ በጊዜው ነው የሚሆነው። እግዚአብሔር ሲፈቅድ በሀገራችን እናከብራለን ከቤተሰቦቻችን ጋር ከምንወዳቸው ከምናከብራቸው ሰዎች ጋር ማለት ነው። አያምርም? አቀራረቤ በጣም ነው የሚያምረው። በጣም ጎበዝ እኮ ነኝ እኔ ማለት ነው። ስለዚህ እዚህ ጋር ያበሻ ቀሚሴን ለብሻለሁኝ። እኔ ያው ብዙ ጊዜ እየበላው ቪዲዮ መቅረጥ አልወድም፣ ብዙ ጊዜ እኔ ደስ አይለኝም። ምክንያቱም እኔም ስለማውቀው አንዳንድ ሰዎች እኔ አሁን ምግብ እየበሉ ቪዲዮ ሲሰሩ እኔ ራሴ ቢቢ ነው የሚለኝ እና እኔም እየበላው ቪዲዮ ብሰራ እያያችሁ ቢበላ ማለት ነው የሆነ እርጉዝ ሊያዩ ይችላል። የሆነ ሰው ሊያይ ይችላል። እና ያ ሰው ደግሞ ፍላጎቱ ያምረዋል በሚል ተደብቄ ነው የምበላው ማለት ነው። ብቻ ቢሆንም እንግዲህ እንጀራይን ጎረስ ጎረስ ጎረስ ጎረስ ላፍ ላፍ ላፍ እያደረግኩ ነው። በጣም ነበር ወጡ የሚጣፍጠው። ዶሮወጥ ዶሮወጥ ነው የሚለው። እንጀራውን ቆንጆ ነው፣ በጣም ደስ ይላል። ብቻ ሙሉ እጅሽ ይባረክ፣ ተባረኪ፣ ያሰብሹ በሙሉ ይሳካልሽ ብዬ ሆዴ መርቋል። ያው እኔም አሜን ብዬ እጣኔን ጨስ አድርጌ ቡናዬን ቀድቻለሁ ማለት ነው። ምክንያቱም በቃ ራሳችሁን በራሳችሁ መውደድ ራሳችሁን በራሳችሁ ማመስገን አለባችሁ። እና ሙሉ ሰነፍ ብትሆን ኑሮ እንግዲህ ያት በላም ነበር ምሳዋን፣ እራቷን ለአንድ ብቻ ያግሰራ ምናምን ምናምን። ያው እንደ አጋጣሚ ሁኖ ደግሞ ያው አሰሪዎች የሚሉም ብቻ እነሱ ቢኖሩ ትንሽ ያቃምሱኝ ነበር ማለት ይቀምሳሉ፣ እንደዚህ ብሰራም በቃ የሰራሁት ነገር ይቀምሱልኛል። ያው እኛ በርበሬ ሰር የምንጨምር ነው እንጂ በቃ ደስ ብሏቸው ነው የሚቀምሱልኝ። እና ያው ብቻዬን ሰለሆንኩኝ እነሱም ሰለሌሉ በጣም ደብሮኛል። ፈጣሪ እንግዲህ እንደበፊቱ አንድ ላይ እንደሆን አንድ ላይ እንሆናለን አለም ብዬ አስባለሁ። እዚህ ጋር ደግሞ ለጉርሳችሁ እያልኩኝ ነው። እናም ውዶችዬ እግዚአብሔር ከምንም በላይ ጤናችሁን ይስጣችሁ። ሁሉም ነገር ጤና ሲኖር ነው መብላትም መጠጣትም በቃ ሁሉም ነገር ፈጣሪ ጤና ሲሰጥ ብቻ ነው እና ጤናችሁን ይስጣችሁ። እናም ውዶችዬ አሜን በሉ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ በማድረግ አብራችሁኝ ሁኑ። እንዲሁም ደግሞ ሰብስክራይብ ያደረጋችሁ ልጆች በጣም የማመሰግነው ያው እንዳልኳችሁ ያመጣላችሁ ዩትዩ ማን ሰብስክራይብ እንዳደረጋችሁ ማን እንዳያችሁ ያሳያልና፣ ስለዚህ በጣም ነው ማመሰግናችሁ፣ ማከብራችሁ፣ መወዳችሁ። ኑሩልኝ። እንዲሁም ደግሞ እኔ እንግዲህ ያው ምሳይን ልብላና ቡና እንጠጣለሁኝ። ስለዚህ እኔ ደግሞ ከወዱ ይሰናበታችኋለው። መልካም ጊዜ፣ መልካም በዓል ባይ